ሰላም ጤና ስትልን ወደ አድማጮች ዜና እናሰማለን። በቅድሚያም ዋና ዋናዎች፣ ግብፅ በአይነቱ ግዙፍ የተባለለትን ብሔራዊ ሙዚየም ዛሬ አስመረቀች። በምርቀት ስነ ስርዓቱ የኤርትራው ፕሬዚዳንት ኢሳያስ አፈወርቂን ጨምሮ በርካታ የሀገራት መሪዎች ተገኝተዋል። በኬንያ ምስራቃዊ የስምጥ ሸለቆ ዛሬ ባጋጠመ የመሬት መንሸራተት ቢያንስ 13 ሰዎች መሞታቸውን ተሰማም። የመሬት መንሸራተቱ የተከሰተው በአካባቢ የጣለውን ከፍተኛ ዝናብን ተከትሎ ነው። ግብጽ የዩክሬን ድሮኖች ወደ ሩሲያ ግዛት ሰርገው በመግባት ከዋና ከተማ በስተደቡብ ምስራቅ በሚገኙ ወታደራዊ ዘውታዎች ላይ ጥቃት መፈጸማቸውን ተሰማው። እንዲህ አይነት የድሮን ማዕበል በመጠቀም ጥቃት ሲካሄድ በአንድ ሳምንት ጊዜ ውስጥ ለሁለተኛ ጊዜ መሆኑን የሩሲያ ባለስልጣናት ተናግረዋል። ዜና በዝርዝር፣ ግብጽ በአይነቱ ግዙፍ የተባለለት ብሔራዊ ሙዚየም ዛሬ አስመረቀች። በምረቃ ስነ ስርዓቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ በርካታ የሀገራት መሪዎች ተገኝተዋል። በግብፅ ዋና ከተማ ካይሮ በሚገኙ ፕራሚዶች አጠገብ የተገነባው ታላቁ የግብፅ ብሔራዊ ሚዚየም የጥንታዊት ግብፅ ስልጣኔን የሚያመላክቱ ወደ 50 ሺህ የሚሆኑ የእደ ጥበብ ውጤቶችን ያሰባሰበ ነው ተብሏል። ሚዚየሙ የግብፅን የቱሪዝም ኢንዱስትሪ አነቃቃልን የተባለው የፕሬዝዳንት አልሲሲ ጽህፈት ቤት በአሰራጨው መግለጫ የሙዚየሙ መመረቅ በሰው ልጆች ባህልና ስልጣኔ ታሪክ ልዩ ክስተት ነው ብለዋል። ሙዚየሙ እንደ ጎርጎሮሳውያን አቆጣጠር በ2014 ወደ ስልጣን የመጡትን ፕሬዚዳንት አብደል ፋታህ አልሲሲ ከሚጎነባቸው ግዝፍ ፕሮጀክቶች አንዱ ነው። የምርቃ ስነስርአቱ በከባድ የጸጥታ ጥበቃ ስር የተከናወነ ሲሆን፣ በዛሬ ዕለት በግብፅ ብሔራዊ በዓል ሆኖ እንዲውል ተደርጓል። ባለፈው 2024 ዓ.ም 15.7 ሚሊዮን አገር ጎብኚዎች ግብፅን ጎብኝተዋል። የግብፅ መንግስት እንደ ጎርጎርሳያን አቆጣጠር በ2032 በየዓመቱ ግብፅን የሚጎበኙ ሰዎች ቁጥር ወደ 30 ሚሊዮን ለማሳደግ አቅዶ እየሰራ መሆኑን አሶሺየትድ ፕሬስ ዘግቧል። በኬንያ ምስራቃዊ የስምጥ ሸለቆ ዛሬ ባጋጠመ የመሬት መንሸራተት ቢያንስ 13 ሰዎች መሞታቸውን ተሰማም። የመሬት መንሸራተቱ የተከሰተው በአካባቢው የጣለውን ከፍተኛ ዝናብ ተከትሎ ነው። የኬንያ ፖሊስ ኮሚሽን ኮሚሽነር ፒተር ሙሊንግ ለሮይተርስ የዜናው ኬን እንዳሉት የአደጋ ጊዜ ሰራተኞች 19 ሰዎች ህይወት የታደጉ ሲሆን፣ ቁጥራቸው በውል ያልታወቁ ሰዎች እስካሁን ደብዛቸው አልተገኘም። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪም ፓቹም ከአደጋው በህይወት የተረፉትን የማፈላለግ ስራዎችን የሚያግዙ ፖሊሶችና ሄሊኮፕተሮች መሰማራታቸውን ገልጿል። በኬንያ ባለፈው ዓመትም በተከሰተ ተመሳሳይ የመሬት መንሸራተት አደጋ 60 ሰዎች መሞታቸው መረጃዎች ያመለክታሉ። የአካባቢ ጥበቃ ተመራማሪዎች በበኩላቸው በቀጠናው እያጋጠመ ያለው የጎርፍና የመሬት መንሸራተት አደጋዎች ከአየር ንብረት ለውጥ ጋር የተያያዙ እንደሆኑ መግለጻቸውን ዜና ወክለዋል። በአመፅና ብጥብጥ ታጅቦ የተካሄደው የታንዛኒያ ምርጫ በስልጣን ላይ ያሉት ፕሬዚዳንት 97 በመቶ በማግኘት አሸነፉ መባሉን ተከትሎ የሀገሪቱ ዋነኛ ተቃዋሚ ፓርቲ በዲሞክራሲ መቀለድ ሲል አጣጣለው። የቻዴማ ፓርቲ ቃል አቀባይ ለፈረንሳይ ዜና አገልግሎት እንደገለጹት ተአማኒነት ያለው ምርጫ ድጋሚ መካሄድ አለበት። በታንዛኒያ ዋነኛ ተቃዋሚ ፓርቲዎች አባላት በሰበብ አስባቡ እስር ቤት በገቡበት ሁኔታ ምርጫው መካሄድ የለበትም ያሉ ወጣቶች በተለያዩ የሀገሪቱ አካባቢዎች ተቃውሟቸውን ኃይል በተሞላበት የተቃውሞ ሰልፎች እየገለጹ ይገኛሉ። ፖሊስ በሰልፈኞቹ ላይ በወሰደው የኃይል እርምጃ ስምንት መቶ ሰዎች መገደላቸውን የተቃውሞ ፓርቲ መሪዎች የቻዴማ መሪዎች ይገልጻሉ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በበኩሉ በሰልፉ አስር ሲቪሎች መገደላቸውን አስታውቋል። በሁከትና ብጥብጥ ታጅቦ የተካሄደው ምርጫ የመጀመሪያ ደረጃ ውጤቱን በስልጣን ላይ የሚገኙት ፕሬዚዳንት ሳሚያ ሁስሉ ሀሰን ማሸነፋቸውን መገለጹ ተከትሎ የቻዴማ ፓርቲ ቃል አቀባይ ኪቲካ የምርጫ ውጤቱ የሚያሳየው በዲሞክራሲ መቀለድን ነው ሲሉ ተደምጠዋል። ቃል አቀባይ አያይዘውም በሀገሪቱ ተአማኒነት ያለው አዲስ ምርጫ እንዲካሄድም ጥሪ አድርጓል። የሀገሪቱ የውጭ ጉዳይ ሚኒስቴር መሐመድ ታቢቲንኮ በበኩላቸው መንግስታቸው ተመጣጣኝ የኃይል እርምጃ በሰልፈኞች ላይ ወስዷል የሚለውን ውድቅ በማድረግ ይሁንና በግርግሩ ስለሞቱ ሰዎች ቁጥር ተጠይቀው ግን ከመናገር ተቆጥቧል። ይህ ቦን ከተማ ከሚገኘው ጣቢያችን የሚተላለፍላችሁ ዶች ብለ ነው። ቱርክ አንድ የሐማስ ባለስልጣን ዛሬ ማነጋገሯን አስታወቀች። ምክክሩ የተካሄደው የእስራኤልና ሐማስ የደረሱትን የተኩስ አቁም ስምምነት አፈጻጸም ለመገምገምና ለቀጣይ የሁለቱም አካላት ሁለተኛው የስምምነት ምዕራፍ በተመለከተ በኢስታንቡል በመጪው ሰኞ የሚካሄደውን የሙስሊም ሀገራት ውይይት ግብዓት ለማግኘት ነው ተብሏል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በስም ያልጠቀሷቸውን የሐማስ የፖለቲካ ጉዳዮች ኃላፊ ጋር መወያየታቸውን ተናግረዋል። የውጭ ጉዳይ ሚኒስትሩ ውይይታቸው እስራኤልና ሐማስ የደረሱትን የተኩስ አቁም ስምምነት አፈጻጸሙን በተመለከተና የሰላም ስምምነቱን ወደፊት ማስቀጠል በሚቻልበት መንገድ ላይ እያተኮረ እንደነበር መግለጻቸውን የጀርመን ዜና አገልግሎት ዘግቧል። በሐማስና እስራኤል የተደረሰ የሰላም ስምምነት ያለበት ደረጃን በመመልከት ሁለተኛው የድርድር ምዕራፍ ለማስቀጠል ያለመ የተባለለት ስብሰባ በመጪው ሰኞ አንካራ እንደምታስተናግድ ታውቋል። በስብሰባው የኳታር፣ ሳውዲ አረቢያ፣ ግብፅ፣ የተባበሩት አረብ ኤሜሬትስ ፓኪስታንና ኢንዶኔዥያ ይሳተፋሉ ተብሎ ይጠበቃል። በኤርላንድ ጽንፈኛ መጤጠል የተባሉ ወጣቶች በአካባቢው በሚገኘው የተገን ጠያቂዎች መኖሪያ ህንፃ ላይ ጥቃት መሰንዘራቸውን የሀገሪቱ መንግስት ባለስልጣናት አስታወቁም። መንግስት ድርጊቱን በጣም የሚረብሽ ክስተት በማለት አውግዞታል። ከደብሊን ከተማ አርባ ኪሎ ሜትር ርቃ በምትገኘው ድሮግ ሃርድ በተባለች ከተማ ጽንፈኞቹ ወደ ስደተኞች ህንፃ ተቀጣጣይ ርችቶችን በመተኮስ ጥቃት መፈጸማቸውን የገለጹት የሀገሪቱ የፍትህ ሚኒስቴር ጂም ኦንክሊንግሃም ድርጊቱ በህንፃው የሚኖሩ ሴቶችና ህፃናት ያስደነገጠ ተግባር ነው ብለውታል። ጉዳዩ በፖሊስ እየተጣራ መሆኑን በማከል በጥቃቱ ምን ያህል ስደተኞች እንደተጎዱ ባይታወቅም ወደ ሆስፒታል የተወሰዱ ሴቶችና ህፃናት መኖራቸውን ታውቋል። የሀገሪቱ ጠቅላይ ሚኒስትር ሚካኤል ማርቲን ሴቶችና ህጻናትን ተጎጂ ያደረገ ድርጊት አጸያፊና በማህበረሰባችን ተቀባይነት የሌለው ነው ሲሉ ማውገዛቸውን አዣንስ ፍራንስ ፕረስ ዘግቧል። በቱርክ መጠለያ ጣቢያዎች ተጠለው የነበሩ ከግማሽ ሚሊዮን በላይ ሶሪያውያን ወደ ሀገራቸው መመለሳቸውን የቱርክ የሀገር ውስጥ ጉዳይ ሚኒስቴር አስታወቀም። የበሽር አልአሳድ መንግስት መውደቅን ተከትሎ በሀገር ውስጥ ተፈናቅለው የነበሩትም ወደ መኖሪያ ቤታቸው እየተመለሱ ነው ተብሏል። የቱርክ የሀገር ውስጥ ጉዳይ ሚኒስቴር አሊ ያርኪልያ ለፈረንሳይ ዜና አገልግሎት እንዳሉት በቱርክ 35 ሚሊዮን ሶሪያውያን በተለያዩ መጠለያ ጣቢያዎች ይኖሩ ነበረ። እንደ ጎርጎሮሳውያን አቆጣጠር ጥቅም 8 ቀን 2024 ዓ ም የበሽር አልአሳድ መንግስት መወገዱን ተከትሎ ሶሪያውያኑ ወደ ሀገራቸው እየተመለሱ ነው። ይሁንና አሁንም ወደ ሶስት ሚሊዮን የሚሆኑ ሶሪያውያን በቱርክ እንደሚገኙ መረጃዎች ያመለክታሉም። የተባበሩት መንግስታት የስደተኞች መርጃ ድርጅት በበኩሉ በተለያዩ ሀገራት ይኖሩ የነበሩ 1.6 ሚሊዮን ሶሪያውያን ወደ ሀገራቸው መመለሳቸውን አስታውቋል። 1.9 ሚሊዮን ተፈናቃዮች ወደ መኖሪያ ቤታቸው መመለሳቸውን በማከል የተባበሩት መንግስታት የስደተኞች ጉዳይ ድርጅት ትላንት ያወጣው መረጃ እንደሚያመለክተው በበሽር አልአሳድ መንግስት ወቅት በሀገሪቱ የነበረውን ጦርነትና አፈና በመሸሽ ሰባት ሚሊዮን ሶሪያውያን ሲፈናቀሉ አራት ነጥብ አምስት ሚሊዮን ደግሞ ለስደት ተዳርጓል። የዩክሬን ድሮኖች ወደ ሩሲያ ግዛት ሰርገው በመግባት ከዋና ከተማዋ ሞስኮ በስተደቡብ ምስራቅ በሚገኙ ወታደራዊ ዘታዎች ላይ ጥቃት መፈጸማቸው ተሰማም። እንዲህ አይነት የድሮን ማዕበል በመጠቀም ጥቃት ሲካሄድ በአንድ ሳምንት ጊዜ ውስጥ ለሁለተኛ ጊዜ መሆኑን የሩሲያ ባለስልጣናት ተናግሯል። ዩክሬን የድሮን ጥቃት የፈጸመችባቸው የዞፍክሬስኪ እና ሮማንስኪ የተባሉ አካባቢዎች መሆናቸውን ታውቋል። የሩሲያ መከላከያ ሚኒስቴር ዛሬ ባሰራጨው መግለጫ ሌሊቱን ለዛሬ አጥቢያ በተለያዩ የሩሲያ ግዛቶች ለጥቃት ተሰማርተው የነበሩ 98 ድሮኖችን መቶ መጣሉን አስታውቋል። ስለደረሰው ጉዳት ግን የገለጸው ነገር የለም። የዩክሬን አየር ኃይል በበኩሉ ሩሲያ ጥቃቱን ለመመከት 223 ድሮኖች ማሰማራቷን ገልጾም ከነዚህ 206ቱን መጥቶ መጣሉን አስታውቋል። አየር ኃይሉ አክሎም በሩሲያ ግዛቶች ሰርጎ በመግባት በፈጸመው ጥቃት የሩሲያ የነዳጅ ማስተላለፊያ ቱቦ ላይ ጉዳት ማድረሱን ገልጿል። የነዳጅ መሰረተ ልማቱ ለሩሲያ ሰራዊት የነዳጅ አቅርቦት ይውል እንደነበረም በመግለጫው ተጠቅሷል። በሌሎች የሩሲያ ጦር የስንቅና ትጥቅ መጋዘኖች ላይም ጉዳት ማድረሱን አክሏል። ሩሲያ በደቡባዊ ዩክሬን ዛሬ በፈጸመችው የአጸፋ ጥቃት ደግሞ በቁጥር ያልተገለጹ ሲቪሎች መሞት መቁሰላቸውን ዩክሬን ገልጻለች። በሌላ የሩሲያ ጥቃትም በማዕከላዊ ዩክሬን ግዛት የሚገኝ አንድ የነዳጅ ማከማቻ መንጎዱን ዜናው አክሏል። ይህ በእንዲህ እንዳለ በሄሊኮፕተር ወደ ሩሲያ ግዛት ገብተው በሩሲያ ጦር ላይ ጥቃት ለመፈጸም የሞከሩ 11 የዩክሬን ልዩ ኮማንዶዎችን መግደሉን የሩሲያ መከላከያ ሚኒስቴር አስታውቋል። የልዩ ኮማንዶ አባላቱ በፓክሮቭስክ የሚገኘውን የሩሲያ ጦርን ለማጥቃት ተልእኮ የነበራቸው መሆኑንም መስሪያ ቤቷ አክሏል። ይህ ዶቼ በለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። በኬንያ ምስራቃዊ የስምጥ ሸለቆ ግዛት ዛሬ ባጋጠመው የመሬት መንሸራተት ቢያንስ 13 ሰዎች መሞታቸው ተሰማ። የመሬት መንሸራተቱ የተከሰተው በአካባቢው የጣለውን ከፍተኛ ዝናብ ተከትሎ ነው። ግብፅ በአይነቱ ግዙፍ የተባለለትን ብሔራዊ ሙዚየም ዛሬ አስመረቀች። የዩክሬን ድሮኖች ወደ ሩሲያ ግዛት ሰርገው በመግባት ከዋና ከተማ ሞስኮ በስተደቡብ ምስራቅ የሚገኙ ወታደራዊ ዘታዎች ላይ ጥቃት መፈጸማቸው ተሰማም። እንዲህ አይነት የድሮን ማዕበል በመጠቀም ጥቃት ሲካሄድ በአንድ ሳምንት ጊዜ ውስጥ ለሁለተኛ ጊዜ መሆኑን የሩሲያ ባለስልጣናት ተናግረዋል።